ይህን እቃ ገዝተ ከተበላሸ ይቀየራል እንጂ ገንዘቡ አይመለስም ብሎ ይናገራል። ምክንያቱም ሁሉም ሰው ስማርት አይደለም፣ ሁሉም ሰው ብልጥ አይደለም፣ ሁሉም ሰው ቆቅ አይደለም። ገባቸው አሜን። ቆቅ ብልጥ ብትሆን ኖሮ በደንብ ትጠይቅ ነበር። የሰዎችን የዋህነት እየተጠቀመን እንደዚህ የምናደርገው ከሆነ ደግሞ ፌር አይደለም፣ ቢዝነሳችንም አይባረክም፣ ፈጣሪም አይወደውም። አሁን እሷ እስክትፈልግ። ወይ ነው ኦኬ። እሷ ማስረጃ። አንቺም ሂዩማን ሄር ነሽ። የት ነው የምትኖሪው? እኔ አዲስ አበባ ነው የምኖረው። አንቺም አዲስ አበባ ነሽ አይደል? አዲስ አበባ ነሽ። እሺ፣ ስምሽ ማነው? ናኒ ናኒ። እሺ እሺ ስንት ጊዜሽ ነው ከነሱ ጋር ስትሰሪ? ኮመንት ላይ ጽፈሽ ነው። አሜን ከዚህ በፊት ገርታ ቀጠሮ ይዤላት ነው አናግሬ በስልክ እሷን የጠራሁላት። አንቺ ግን አሁን ኮመንት ላይ እሷን ይሁን አሜንን አላውቅም። አንቺ እሷን ነው ከእሷ ጋር ነው? ከአሜን ጋር ሦስት መቶ ሰማንያ ሺህ ምንድን ነው የተረከብሽ? እሺ እኔ ሂውማን ሄር ቢዝነስ ለመጀመር አስቤ በቴሌግራም ኖርማሊ፣ በቃ ቲክቶክ ላይ ነው ያየኋት። ከሁሉም ካየዋቸው ውስጥ በጣም ክሪኤቲቭ የሆነ ኮንተንት በጣም በቆንጆ ሁኔታ ታብራራለች። አየኋት ቴሌግራም ላይ ስልኳን ወሰድኩኝ፣ ላኩላት። የመጀመሪያ እኔ ላኩላት ሀይ ሰላም ውዴ እንዴት ነሽ፣ ሂውማን ሄር ቢዝነስ መጀመር እፈልጋለሁ፣ ኢንፎርሜሽን ንገሪ ያልኩት የእኔ የመጀመሪያ ጥያቄ እሱ። ምክንያቱም ምንም አይነት ንሃ የለኝም ስለምንም ነገር። ስለዚህ ዝም ብዬ ዘው ብዬ መግባት አልችልም። ስንት ብር እንደሆነ አላቅም፣ ምን ያህል ኦርደር እንደሚደረግ አላቅም ምናምን ሶ እኔ ያለኝ የሆነ ህል ገንዘብ ነው። በእሱ ምን ህል ኦርደር ማድረግ እችላለሁ? እና ህግና ደንብ አለ ወይ? እሱ ማወቅ አለብኝ። እንደ ማንኛውም ሰው እኔ ኦርደር ከማድረጊ በፊት ጠይቅ ያለሁኝ። ልክ ልሻለሁ አሁን መላክ አልችልም፣ ግን ልክ ልሻለሁ። እዚጋ እያየሁት ለምብልሽ። ሀይ ውዴ፣ እንዴት ነሽ? የሁማን ቢዝነስ መጀመር ፈልግ ነበር፣ እስኪ ፉል ኢንፎርሜሽን ንገሪ ነው፣ በጽሁፍ ነው ያለው። ላከችልኝ። ምንድን ያለች፣ ሚኒመም ኦርደር ኳሊቲ ሀይ አንድ ፒስ አለችኝ። ከዛ ደግሞ ኦርደር የምንቀበለው ከአንድ ፍሬ በላይ መሆን መቻል አለበት አለች። ፔስት ከፊ መጀመሪያ ፕሪ ኦርደር ነው ሙሉ ለሙሉ ቶታል ትከፍ ያለናቱ እንዳይጠፋ ስክሪንሹት አርገሽ ያስቀምጠሻል አለ። ሙሉ አለ ስክሪንሹት አርግ ያለው። እንደገና ደግሞ ዴሊቨሪ እስከ ሰባት ቀን ውስጥ ይደርስሻል አለች። የኛ ወርልድ ዋይድ ሺፒንግ ነው አለች፣ እና ወደየትኛውም ሀገር እንልካለን የሚል መረጃ ሰጠች። ሶ እኔ ደስ አለኝ። ስለዚህ የምትፈልጊያቸውን ሂማኔሮች ላኪልኛለች። እቺ ከራሷ ፖስት ከምታረጋቸው ነገሮች ላይ አነሳሁኝና እና የምፈልጋቸው ላኩኝ። ሶ ስንስን ኢንሁን ል ስትለኝ ኖርማል ዝን ብዬ ራአንድ ማብጭ ላኩኝ። ከዛ ደግሞ ምን ፈራሁኝ፣ ባይሸጥስ ብዬ ፈራሁ። እኔ መረጥኩት ኢንቺ ማለት ነው። ሪኮመንድ አርጊኝ አልኳት፣ ሪኮመንድ አርጊኝ ስላት እኛ ለከስተመሮቻችን ሪኮመንድ እናደርጋለን። ሁሉንም ሂውማን ኤሮች ሪኮመንድ እናደርጋለን በብዛት የሚወስዱት ከስተመሮቻችን በዚህ ሊንክ ገብተሽ ማየት ትችያለሽ አለችኝ። ገብቼ አየሁኝ። ሶ እኔ ካረኩት ኦርደር ጋር ትንሽ የተለያየ ነበረ። ማስተካከያ አድርጌ ላኩላት። ስለዚህ ለመጀመሪያ ጊዜ ኦርደር ሳረጋት የሁለት መቶ ሰባት ሺህ ብር ኦርደር ነው ያደረኩት። የሁለት መቶ ሰባት ሺህ ብር ኦርደር አደረኳት። ከዛ ጠበኩኝ። እንዴት ነው ሂውማን ኤር ሲገባ የ2መቶ 7ሺ ብር ኦርደር ኦን ሃንድ ባንድ አይገባም። ስቶክ ላይ ያለው ወይም እጇ ላይ ደረሰውን ነው የምትልከው፣ ሌላው ሲደርስላት ነው የምትልከው። ስለዚህ እኔ አላቅም። የተወሰነ ዘጠኝ ፍሬ ላከችልኝ ለመጀመሪያ ጊዜ። ሂጅ ተቀቢያ ያለችልኝ ስልክ ሰጠችኝ፣ ደርሷል፣ ተቀበልኩኝ። የመጀመሪያው ንት ቴንኪው ያልኳት፣ ስለተቀበልኩ ብቻ ምክንያቱም ስለማላቅ ቢዝነሱን። ከዛ በኋላ ቲክቶክ ላይ አናወንስ አደረኩኝ። ቲክቶክ ላይ እኔ ቢዩቲ ሳሎን የነበረኝ ልጅ ነኝ። ስለዚህ ብዙ ሴቶች አሉ በዙሪያዬ ቢዩቲ ሳሎኔን ሸጭ ነው ብሩን ያያስኩትኝ ስለዚህ ቤቴ ቁጭ ብዬ ልጄን እያሳደግኩኝ መስራት ስለፈለግኩኝ ኦንላይን ላይ መስራት እችላለሁ ቲክቶክ ላይ የተወሰነች ፎሎወራለችን በቢዩቲ ዘርፍ ስለዚህ ሰራለሁ ብዬ ምንም እርግጠኛ ነኝ ላይቭ ላይ በደንብ ያቅመል ስለዚህ በዛ ተማሚኘ አምጥቻለው ብዬ ፖስት ሳረን ኦርደር መቀበል ጀመርኩኝ ወዲያ ግን ኦርደሩ አጋጣሚ ሆነው የገቡልኝ ኦርደሮች አይደለም ሌላ አይነት ነው ስለዚህ ምን አለብኝ ደግሞ ተጨማሪ ማዘዝ አለብኝ ያኛውም ሳይገባ ማለት ነው ስለዚህ ምን አለብኝ ተጨማሪ አዘዝኩኝ ተጨማሪ የስንት ብር አዘዝኩኝ? የ144750 ብር ኦርደር አደረግኩኝ ማለት ነው። ስለዚህ ከዛ በኋላ ኦርደር አደረግኩኝ፣ ኦርደሩ እየተቀናነሰ። የመጀመሪያው ስንት ነበር ገንዘቡ ያዘዝሽው? የመጀመሪያው ሁለት መቶ ሰባት ሺህ ሁለት መቶ ሰባት ሺህ አዘዝሽ መጀመሪያው? ከዛ በሁለት መቶ መቶ አርባ አራት ሺህ አዎ መቶ አርባ አራት ሺህ አዘዝኩኝ። ከዛ እሱኑ እያወራን አሁንም ድጋሚ ሌላ ኦርደሮች መጡልኝ፣ ሌላ ሳልሸጥ ማለት ነው፣ ምንም ሳልሸጥ ሲመጡልኝ አሁንም ድጋሚ ኦርደር አደረግኳት። አስራ ስድስት ሺህ ብር ነው የላኩት፣ ሶስተኛ ጊዜ አስራ ስድስት ሺህ ብር ነው የላኩት አቆምኩኝ። ምክንያቱም ያለኝ ገንዘብ ሊሚትድ ነው፣ መጀመሪያ መሸጥም አለብኝ ያኛው ይምጣ ብዬ የተወሰነ ፍሬ ገባልኝ። ከገባልኝ ውስጥ አንደኛው ፍሬ ኦርደር የተደረጉት ከስተመር ነበር፣ ሸጥኩኝ፣ ሄደ። ከሄደ በኋላ ልጅቷ ተሰፋች። ልክ እንደተሰፋች ያለችው አስራ ስምንት ኢንች ብላክ ነው አስራ ስድስት ኢንች ነው የላክሽው ብላ ደወለች። እኔ ደረቴ ነፍቼን የተከራከርኳት በፍፁም አልኳት፣ አስራ ስምንት ነው። እኔ መለካት እንዴት እንደሆነ ማላቅም አለካሁትም ምንም የማውቀው ነገር የለም። ግን አስራ ስምንት ኢንች ተጽፎ አባታል። እሱ ልክ ያለው ለልጅቷ በእምነት የስድስት ወር ጋራንት ጽፌ ያለው እኔ ማለት ነው። ጋራንት ምናምን የተነገረኝ ነገር የለም። ግን ሁሉም ሂውማን ሄር ቤት ጋራንት ይጽፋል። ጋራንት ጽፌ ይሰጥቻለሁ። ለምን ኳሊቲ ሂውማን ሄር ናቸው። በጣም ወርልድ ዋይድ ነው ምናምን ተብያለሁ። አምኛለሁ። ከዛ ሰጠኋት። አስራ ስድስት ኢንች ነው ምናምን አለች፣ ደበራት መሳሰል ምናምን ስትልኝ ተሳስተሻል፣ እንደዚህ አድርገሽ አድርጊው በኮንዲሽነር እንደዚህ አድርጊው ምናምን አልኩና ለእሷም አልጻፍኩም ዝምን ያልኩት ማለት ነው። ከዛ ድጋሚ ሌላም ኦርደር ተደረኩኝና ፒክ ሲሆንም ኦርደር የተደረገበት ቦታ አደረስኩ። ከዛ ፒሱ ይሄ እንደዚህ ርስ መቆት በጣም ትንሽዬ ናት አይለፋም፣ በጣም ትንሽ ነው የላክሽው፣ እንዴት በዚህ ሰዓት ትልክ ያለሽ ምናምን እንዴት ስለማቅሽ ነው ምናምን ብላ በጣም ተናገረች ልጅቷ ስትናገረኝ ያው የሆነ ነገር ስፊል ስላደረጉኝ ደበረኝ፣ ና ለሷ መናገር እንዳለብኝ ተሰማኝ። ተበላሽተን አልተባልኩም፣ መጥፎነ አልተባልኩም፣ ግን ኢንቹ ትክክል አደለም። አስራ ስድስት የላክሹ ና ብዛቱ ትክክል አደለም። ሶ እሷን ሪስፔክት በሆነ መንገድ ከስተመሮቼ ከእንደዚህ እንደዚህ አይነት ነገር አሉ ብዬ ነገርኳት። ኖ፣ በፍጹም እኛ ጋር እንደዚህ አይነት ነገር አያጋጥምም አለችኝ። ስትለኝ አይ ኖ እኔ ጓደኛ ማን የምትሸጡ ጎን ለጎን ስናደርገው ተመሳሳይ አይደለም የኔ በጣም አጭር ነው የእሷ ደግሞ ረጅም ነው ኢንሹራንሱ እስከዛ የሚመጣው አንድ በንድ አንዷ ዘለል አይደለችም ሀያ ላይ የምትመጣው ብዙ ነው እሷ የሚመጣው የኔ ግን ሙሉ ይቀርና ላይ አንዷ ነው ሀያ ላይ የምትመጣው እና ትክክል አይደለም ምናምን ነገር ስለ በፍጹም ከዛ ትንሽ ሚኒ ስጪ ለሚሸውዩ ምናም ብላ ሚሴጅ ላከችልኝ ከዛ ስትልክልኝ ጠበኳት ጠበኳት የለም ሁለት ቀን ሶስት ቀን የለም ምንድን ነው ያደረኩት እኔ ምንም ያልኳት ነገር የለም አንድ ገባኝ። በቃ ተበልቻለሁ ያዘዝኩት ነገር ተበልቻለሁኝ። ልጆቹ ጋር ደወልኩና እንዴት ነው ፀጉሩ ምናምን ስላቸው አይነፋም፣ ብዛት የለውም ከዛ ውጪ ምንም ችግር የለበትም አሉ። እኔ ሁኔታውን ነው የምናገረው። ምንም ችግር የለበትም አሉ ሲሉኝ፣ ከዛ በቃ ያለው በኢንች ከሆነ ቀንሼ እሸጠዋለሁኝ። ያለኝ ኦርደር ብቻ ከእሷ ጋር ይምጣልኝ ብዬ ኦርደር ያረኳቸውን ነገሮች ከስር ከስር መቀበል ጀመርኩኝ። ከዛ ዌቭም ፉሚ ምናምን ቀነስ ቀነስ እያደረጉኝ ወጣ ማለት ነው። በቃ ኦልሞስት አምስት ፍሬ ነው ኔጋ የተሸጠው ሌላ ምንም የለም ካዘዝኳቸው ውስጥ። ከዛ እየገባ እየገባ አንድ ፍሬ ቀረ። አንድ ፍሬ ሲቀር ላኪሊኝ እንጂ ምናምንት ላኪሊ መች ነው ምትልኪልኝ፣ አንድ ፍሬ እኮ ቀረ ስላት፣ እኔ ምልሽ እንዴት ሆነ ብላ ጠየቀችኝ። ምክንያቱም በቃ ያ ጉዳዩ ነው ስትለኝ፣ አይ ከልጆቹ ጋር ተደባብረናል እየሸጥኩኝም አይደለም እና በቃ ምንም ማድረግ እኮ አልችልም አንቺም አልኳት ፋክተሪ ሊያጋጥመው ይችላል፣ የሆነ ነገር መጥፎ ነገር ተሰቶች ሊሆን ይችላል። በአንቺም መፍረድ አልችልም አልኳት፣ ግን ቼክ አድርጊ ከእነሱ ጋር ግን ተደባብረናል ነገር አልኳትና ያለውን የቀረውን ግን ላኪልኝ አልኳት። ምክንያቱም ኦርደር እንደማላረጋ ከዛ በኋላ እኔ እርግጠኛ ነበርኩኝ ማለት ነው። ባድ ካልሆነና መጥፎ ነገር ካልሆነ በቃ ቢሸጥም ችግር የለውም ኢንቹን ቀንሼ እሸጣለሁ የኔ አይዲያ ውስጥ ያለው የነበረው። ከዛ እሷ ይኸውልሽ የመተሳሰር ምናምን ምናምን ቢሆን ፋክተሪ ይመለሳል ኢንች ምናምን ግን፣ በፕሮዳክት ችግርም ሊሆን ይችላል ምናምን ምናምን ብላ ቮይስ ላከችልኝ። ስለዚህ በቃ አውቄያለሁ፣ ተበልቻለሁ። አንደኛ ምንም ጋራንቲ የለኝም፣ ሁለተኛ ደግሞ በምንም አይነት ወይ ይሄንን ሂውማን ሄር ልልክ እንደማልችለው ሳይኮ ያውቆታል። ሶ በቃ እሺ ብዬ አክሰብት አድርጌ ከእሷ ጋር በፒስ ነው መለያየት የፈለግኩት። በቃ በፒስ ሰላም ሰላም እንደተባባለ ተለያየን ማለት ነው። ከዛ ቆየብኝ፣ ይሄ አንደኛው በንል ቆየን መጨረሻ ላይ ነገርኳት ማለት ነው። እንደዚህ እንደዚህ በቃ ላኪሊ ምናም ብዬ ያልኳት ሄደሽ መውሰድ ችያለች ኢትዮጵያ ገብቷል አለች። በመቶ ፐርሰንት የምናገሩ የእኔ ሲመጣ ታግናኒ ብሎ ይለጠፋል የለውም ተልጧል። የሌላ ሰው ነው የተሰጠኝ። ሆነም ቀርም እኔ አሁን ማግኘቴ ስለሆነ ብዬ ገባው ቤት ላይቭ ላይ ቁጭ ብዬ ከሌላ ቦታ ኦርደር የምደረጋቸውን ነገሮች ከሌላ ቦታ ኦርደር እያደረጉኝ በጣም ቆንጆ ሆኔ መሸጥ ጀምሬያለሁ እውነታው መሸጥ ጀምሬ ያለሁ በጣም የሚገርም፣ ለራሴ እየተሰፋሁ ምናምን ምናምን። ከዛ ላይቭ ላይ እየሸጥኩኝ ወዲያው ቴክስት ገባ፣ ቴሌግራም ላይ ስድቦች ገቡ ማለት ነው። ከዛ ወጣውና ከላይቭ ስድቦች ነው ያለው፣ እንዲህ ተፈታው እንደዚህ ነው የወጣው ፀጉሩ። ፎቶ እያነሳች ነው የላከችልኝ ማለት ነው። እና እውነት ናኒ የእግዚአብሔርስ አሁን የእኔን ገንዘብ በልተሽ ዝም ይልሻል? ያለች በቃ እኔ ቅስሜ ተሰበረ። ምንም ነው ማድረግ ያልቻልኩት። ምክንያቱም በኢንች ነው የማውቃቸው ከስተመሮች ናቸው። በኢንች ብለውኛል። ናኒ ሌላ ካምፓኒ ቀይሪ፣ ተበልተሻል። ግን በቃ ችግር የለውም ነገ ከነገ ወዲያ ተሻሻያለሽ። ያውቃሉ ምን ያህል ሰራተኛ እንደሆንኩ እንጂ ማንም አያልፈኝም እውነቱን ለመናገር አሉኝ። ኦኬ ብዬ አልፌው ነበር እነሱም አልፎት ነበረ። የዛችኛ ምድር ሄዶናል፣ የዚችኛ ምድር ሄዶናል። ጭራሽ ወጥቶ እንደዚህ ነው የወጣው ፎቶ ነው የላክችልኝ። ቪዲዮ አላክችን ፎቶ ነው የላክችልኝ ከዛ ምንድነው የሚለው፣ ይቅርታ አይመልሰውም። ገንዘብ ነው ሰርታ ነው ያመጣችው ሰው። እኔ የማደርገው ነገር ጨነቀኝ። በቀይ ነገር አደረግሽ ምን የምታደርጊልኝ ንገሪኝ ምናምን ትለኛለች። በጣም ይቅርታ፣ በቃ ሂዩማን ኤር አዲስ እያስገባሁ ስለሆነ ሂዩማን ኤር ከማመጣ ቆንጆ በራሱ ከለር በራሱ እንትን እልክልሻለሁ ብዬ ተካው ተካው ከሰርኩኝ ተካው ለእሷ ልክ ይላት አለው መረጃውን አላት። ልጅቷን መቅረብ ትችላለች፣ ችግር የለው ማለት ነው። ይሄንን ያደረኩት እኔ ከስሬ ያ ሁሉ ሁማን ኤር ቁጭ አድርጌ እንደገና ደግሞ ከሌላ ፋክተሪ አምጥቼ ቆንጆ ሁማን ኤር ተክቻ ያለው ነው እያልኩኝ ያለሁት። አሁንም ቢሆን አዝኜ በልቤ ቤት ውስጥ በዲፕሬሽን ይሄ ሁሉ ብሬ ተበልቶ ምናምን ብዬ በዲፕሬሽን ሌሎች ኦርደሮች ሁማን ኤር ማለት ብዙ ብር የሚፈልግ ነገር ነው ጋይስ እሺ በጣም ብዙ ብር ይፈልጋል ቢዝነሱ። እና ሰው ደግሞ ፍላጎቱን ሁሉ ሲነግራችሁ ማምጣት አትችሉም በሚሊዮን ኖረን። ማድረግ ያለባችሁ እንደኛ በትንሽ ከተነሳችሁ በጣም ነው የምትግሉ አሉት ማለት ነው። ሶ እዛ ጋር ብሬ ተይዞብኛል። እዚህ ጋር ያለኝ ብር በጣም ሊሚት ነው፣ ትንሽ ብር ነው። ሶ ማምጣት አልቻልኩም። ላይፍ ላይ ሰው በጠየቀኝ ቁጥር ልቤ መሸማቀቅ ጀመረ፣ ዲፕረሽን ያዘኝ ማለት ነው። ግን ለማንም ምንም አላልኩ፣ አልሰደብኳትም፣ ምንም ምንም የሚያልኩት ነገር የለም። ልክ ግን ሴትይቷ ሂውማን ሄሩን ስልክላት የዚህኛውን ሂውማን ሄር በጣም በጣም ተናድጄ ፎቶ ላኩላት፣ ቮይስ አደረኩላት። ለምደው እንደዚህ ያደረግሽ እንደዚህ እንደዚህ አይነት ተብል ያለው ስላት፣ ችግር የለውም የእኛ ካምፓኒ እንደው እንዲህ ያለች ትልቅ እንደዚህ አይነት ጉዳይ ስለገጠመሽ በጣም አዝናለሁ። የመጀመሪያ ወርዷ እንደዛ ነው፣ አዝናለሁ። ኦኬ ኔክስት ደግሞ የእኛ ካምፓኒ ትልቅ ነው። ለተሳሰረ ጸጉር ፋክተሪ ይላካል፣ ይመለሳል። ሁለተኛው እንደዚህ ያለች ሶስተኛ ደረጃ ደግሞ ያለች ነገር ምንድን ነው እሱ ሙሉ ሂውማን ሄሩን በቃ ሆነም ቀረም አልመልስም። እዛ ጋር ሙሉ ሂውማን ሄር መመልስ አልችልም። ፋክተር እየተበላሸ ከሆነ እመልሳለሁ። ከዛ ቦይስ ማት ቦይስ አስቀመጥኩኝ። በንዴትም ነው ምናምን ጻፍኩላት። በፍጹም አታየው። ለምን አታየው? ምን ልጽፍ እንደምችል ከዚህ በኋላ የሚመጡ ኮመንቶችን በደምብ ታውቃቸዋለች። ሁለተኛ ደግሞ እሷ ትልቅ ኦነር ናት፣ አደለ ካምፓኒ ነው። በጣም ሚሊዮንስ ነው። እራን እያደረገች ያለችው ራን የምናስደርጋት እኛ ታች ያለ ነው እኛ ነን ህዝቦቿን ረን እንድታረግ የምናደረጋል። ትረስታችን ከየትኛውም ነገር ጋር አይወዳደርም። እኔ ዛሬ ተበልቼ ሊሆን ይችላል፣ ግን እዚህ ጋር ያለነፍ ሰው የማን ለመግዛት ያሰበሰው ምን ያህል መጠየቅ እራሱን እንዳለበት እኛ መማሪያ ነን። እዚህ ጋር እሷ አጼ ፕሮፌሽን ስለተናገርሽ አይደለም አጼ ካምፓኒ ስለተናገርሽ አይደለም። እምነትና እውነት ግን የትም ብትሄጅ አይፋቀቅም። ገብቶሻል? እዚህ ጋር እሷ ስታወራ መጀመሪያ ሙሉ ኢንፎርሜሽን ንገሪን ስላት፣ ለምን ለኔ አላከችም ለእሷ አላከችም? በቃ ሚን ማ አልጠየቀችም እኔ ጠይቃት አላከችው። ሁለተኛ ሁለተኛ ደረጃ ላይ ደግሞ እዚህ ጋ ያለው ሂውማን ሄር አብሮ የመጣ ነው ማኒ። አንዴ ይቅርታ፣ ይሄኛው ላንቺም አልተላከልሽም። ኦኬ፣ እሺ፣ ላንቺም አልተላከልሽም። ያልተላከላት ስላልጠየቀች ነው። መጠየቅ ነበረባት አለች። ካምፓኒ ነው መላክ ያለበት። ኦኬ፣ አንቺ ግን ጠይቀሽም ፕሊስ፣ ሂውማን ሄር ቢዝነስ መግባት ፈልጋለ ፉል ኢንፎርሜሽን ስጪኝ ብለሽ ኦልሬዲ ጠይቀሽ፣ ግን የካምፓኒው ፖሊሲ አልተላከልሽም። ይሄ ፖሊሲ በፍጹም አልተላከልኝም። እኔ አልተነገረኝም። የመጀመሪያው ቮይሳችን እንትን አለ ሙሉ ስክሪንሹቱ ማለት ነው። ስለዚህ ያንን መረጃ ስለ እንዴት ሞደር ስንት ኦርደር ማድረግ እንዳለብኝ፣ በስንት ቀን ውስጥ እንደሚደርስኝ ፉል ኢንፎርሜሽን ተነገረኝ። አዘዝኩኝ። በእምነት ያዘዝኩትኝ ያው የሀገሬ ልጅ ናት። ሆነም ቀረም መቼም ፈረንጅን የሆነ ብዬ አውርቼው ከምል እሷ ትቀለኛለች ለእኔ። ስለዚህ አዘዝኳትኝ። ሆነም ቀረም ሀፕን ሀፕን ሲያደግ ሀፕን አርጓል ብዬ ልፍያት አለው። ሀፕን አርጓል። አንቺም ተበልተሽ ሊሆን ይችላል። ፋክተሪውን እሷ ፋክተሪ ስለማታደርገው ማለት ነው ያን ህል ለመረዳት ይጃለ ግን ተበላሸ ሲባል እኔ ከኪሴ የማወጣው እሷ እዛ ጋር ቢዝነስ ስራን እያደረገች በቻይና ገበያ መዓት ኢትዮጵያዊ እዛ ጋር እያዘዛት እየሰራች እኔ ባለችኝ ብር ኩርምት ብዬ ቤት የምቀመጠው ለምንድን ነው ነው መጀመሪያ ጥያቄ ለምንድን ነው ሁለተኛ የተበላሸ ብኝ ብቻ የሚመለሰው እዚ ጋር ያለውስ ለየትኛው የኢትዮጵያ ህዝብ መጫወቻ ነው እንደ የላኩለት እሱ እየተያዘበት ብሩን እየሰጠ የሚመለሰው ስለዚህ ሁሉንም አንዴ ውሃ ውስጥ ነክረናዋ። ስለዚህ አውጥተን አንዴ የተያያዘውን ወለፋክተሪ መላክ ያለብን አንድ አይነት እኩል የገባ ሂውማን ሄር ነው። የሆነ ታይም ላይ የሚባል ሂውማን ሄር የለም። ምክንያቱም እኛ ሁሉም ሂውማን ሄር በአንዴ ብር ስንከፍል አልገባልን፣ በታይም ኢንተርቫል ይገባልን። ስለዚህ በእውነታ በውነታ የሚባል ነገር የለም፣ ሲጀመር ማለት ነው። ሲቀጥል ደግሞ ከማንም ከገንዘቡም በላይ እዚ ሶስት መቶ ና በሚሊዮን ረን የምታደረግ ልትሆን ይችላለች፣ እኛን ቀድምባታለን። ከየትኛውም ነገር በላይ ማለት ነው። እዚ ጋር ስገብቶሻል። ስታወሪም ቢሆን የእኛ ሜንታሊቲ እየጠበቅሽ ነው መውራት መቻል ያለባት ብዬ ነው የማስበው። ስለዚህ እኔ ጋር ያለ እውነታ ይሄ ነው። ሆነም ቀረም ተመለሰም አልተመለሰም ገንዘብ እኛ እዚጋ ቆመን ያመጣነው ትልቅ ነገር ነው እንጂ እሱ የሰራን ነገር አይደለም። ግን እዚህ ጋር ኢትዮጵያዊው ህዝቡ ግን ሊከበርም የምታወሪው የምትጽፊው ነገር ማች ሊያደረግም መረጃዎችን ደግሞ ከሰው ጋር ፍለፊት አቅርበሽ እንዲህ ነው እንዲህ ነው የምታስረጅ መሆን አለበት። ካምፓኒ ደግሞ ካምፓኒ የሚባል ክራይቴሪያ የሚያሟላው ፉል የሆነ ለሰዎች የሚያገለግል እሱም ተጠቅሞ ህዝብን የሚጠቅም ከሆነ ብቻ ነው እንጂ ራሱን ጠቅሞ ለህዝቡ የፈለገውን ፕሮዳክት እያቀረበ ጋራንቲ የለኝም። አልሰጠችም። ጋራንቲ ለምን አመጣለሁ አፈጣለሁ? እንዴ አልሰጠችኝም። ቆነቷን እኮ ነው አልሰጠችኝም። ስለዚህ እኔ ለምንድን ነው ዛሬ የስድስት ወር ዋራንቲ አልሰጠችኝ ምናምን ብዬ ዛሬ ትናንትና እኔ የተበላሁት ነገር አለ። ኢንፎርሜሽን ስጪ ስላት ለእኔ መላክ ነበረባት፣ አላከችም። እኔም ደግሞ አልጠየኳትም፣ ዝም ብዬ በእምነት ሄድኩኝ። ዛሬ አፍጣ ሰጥችሻለሁ ብት መብቷ መብቷ ነው፣ በቃ እዛ ገር የሰጧቸው ልጅ ሰጥችሻለ ስጪ ነው የሚሉ። ስለዚህ እነሱ መብታቸው ነው፣ ሰጥቻቸዋለሁ ዋራንቲ። እሺ አንቺ ለምን ከስራሽ ተጎድተሽ ለከስተመር መነሽ ቢኮዝ ዩ ር አባውት ዩር ከስተመር አይደለ እንቅልፍ አልወሰደኝም። አለቀስኩኝ፣ ክርስቶስ ምስክሬ ነው የምልሽ፣ አለቀስኩኝ፣ በጣም ከፋኝ። ገና ከመጀመሪ ገና ከመጀመሪ ምን አይነት ፈተና ውስጥ ነው የገባሁት? እንዴት በስህተት እንዲህ አይነት ነገር ውስጥ እገባለሁ? እንዴት በቃ ማለት ምንም ቢሆን የተማረ ሰው የሆነ ጎግል ያደርጋል። ከሰው ከሰው እንዴት ይህን ማመዛዘን ያቅተኛል? እና እሺ በኢንች አክሰብት አደረጉኝ። በእንዴት በተያያዘ ፀጉር ያ ሁሉ ወልቆባት ምን ብላ ኔክስት የምትሰፋው ከዛ ደግሞ እሷ ስትሄድ የኔን ስም ነው የምጠራው እኮ እሷ ስትከፋብኝ በእሷ ዙሪያ ያሉ አምስት ከስተመሮች ይሄዳሉ ምክንያቱም በቼን ነው ቢዝነሱ ገብቶሽ ስለዚህ አይሆንም ስለዚህ ለምን ገንዘቡ ጥንቅር ላይ አይቀርምን እኔ የምቀድመው መጀመሪያ ከዚህ አሁን ሴትቶ ቢዝነስ በፍቅር ነው የምታናገረ ያንን ያደረገው ግን የእሷ መከፋት ስላበዝኩት ያንን ሳርቅ እኔ ተከፍቼን ያደረግኩት ማለት ነው ስለዚህ ሁኬርስ ምን አገባት እሷ ቢከፈል ባይከፈል ቢሰጥ ባይሰጥ ቢጫጫር ባይጫጫር ቢያዝ ጉዳይ በው አይደለም ጉዳዩ፣ የኛ ጉዳይ ነው። እኛ ደግሞ አንድ ገንዘባችን ሰጥተናል። በአቦባይ ስላሴ አይመለስም እንዲጨርሻል